ሰውትክ ሳይሆን ላንተ ያለኝ ምክር በቃ ሱማያ ምናምን የምትለው ነገር ተው፣ በቃ ማለት የራስን ህይወት ምራ። በቃ እኔ እንጃ እንዴ፣ እስከመቼ ነው እሷን እየፈለግህ ምንድን ሆኖ? ሲጀመር አንተ ሴት ስትፈልግ አይገባትም፣ ገባህ አይደለ? ግን ደግሞ የአንተ ዋጋ ሲገባት እሷ ለምንክ ትመጣለች። አሁን እየፈለግካት እንደሆነ እሷን ፈልጋ ተመጣበት ጊዜ ይኖራል። ገባህ አይደለ? ግን አሁን ሱማያ ምናምን ማለት ተውና፣ እስቲ እኔና አንተ እንጋባና በፍቅር እስቲ እንኑር በቃ ብተንፍ ከዛ ሞያም። አሰላሙ አሌኩም ረህምቱላህ በረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እስኪ ሰላም ባያቸው። አሰላሙ አሌኩም ረህምቱላህ በረካቱ ውድና የተከበራችሁ ተመልካቾቻችን እንዴት ናችሁ? ደህና ናቸው። እኔ ያለው አልሀምዱሊላህ እንኳን ኖርን አብረን እኖረንእን እ ስገ መዋኖብዙ እንደ ኖረን አስመሰልሽው። ሲጀመር ወደ ቤተሰቦቻችን እንግዲህ ያለነው እዚሁ በአዳማ ውስጥ ፍሎራ መናፈሻ ነው ያለነው። ደስ የምትል አየራለች። ቆንጆ ቆንጆ ጎጆች አሉ እዚህ ግቢ ውስጥ ደስ የሚል አየር አለ። መናፈሻ ነው፣ ካፌ ነው። እዚጋ ሆቴልም ምናምን ሁሉም ነገር አለ በቃ ደስ የሚል ነገር ነው ደስ የሚል ቦታ ነው ያለ ነው በጣም ደስ የሚል እየተናፈስን ነው ከሷ ጋራ አየር እየወሰድን ነው ያው ደስ የሚል ኦክሲጅን አለ በጣም አዲስ ህይወት በአዲስ ኦክሲጅን እንጀምራለን በአዲስ አየር ማለት ነው በአዲስ አየር ጀምረን ነው አ በአዲስ አየር ጀምረን አዲስ ህይወት ከዛ በኋላ አ አዲስ አየር ሲሆን ምን ይሆናል

አራት ወንድ አራት ሴት ወለ እውነት ስምንት ስምንት፣ እርግጠኛ ነኝ። በጣም ደስ ይላል። በቃ የቀሩትን ልጆች ደግሞ ከሌሎች ሚስቶች ምን ማለት ነው? እንደዚህ የታሰብ ከሆነ ማለት ነው። ነፍስን ሰባተኛ ሰማያዊ ነው። ልክልሽ እሺ፣ ነው እሱ እና ያለን ችግር

አሁንም እንደዚያ ግን አገባለሁ ያ ታስባለህ? ሌላ ከእኔ ውጭ አሁን እስቲ ከእኔ ብትወድ ቆንጆ ታገኛለህ። ካው አቁን ነገር ከተባለ ባገኝስ ታገኝ ትችላለህ። በእርግጥ አራሽን ቆንጆ ነኝ እያለች ነው። ያው ቆንጆ ነኝ፣ አስቀያሚ አይደለሁም። ቆንጆ ነኝ ብዬ አላስብም። ያው ቆንጆና ቆንጆ ነኝ፣ ያው ከማንም አላንስም። ግን ደግሞ ከፊት ቆንጆና የውስጥ ቆንጆና ይወጣል ብዬ ሴት ነኝና ለዛ ብዬ ነው። ግን ችግር የለውም ብታገባ አንተ አምሳ ማግባ ግን አንተ እንድትጎዳብኝ አልፈልግም። የተጎዳ ይበቃልና ቆንጅና የውስጥ ዋና እንጂ የመልክ ምን መልክ ምን ያደረጋል። እሱ ጀመር ጠቅማለ መልክ ጠቅም የውስጥ ቁንጅና ቆንጆ ነኝ አልሽ። እኔ ግን የውስጡን በፈለከው መንገድ አገኘ ሳይያለው ግን እናስ እሺ ግን ዋና የውስጥ ቆንጆ ነው። ቢጌት ለዋስም ነው ግን እንደዚህ ቆንጆ ነው የኔ ኦኬ። እና በድሮ ጊዜ ላሉ እንግዲህ እንደምትሏት ሀዊ እንዳለችው እውነቷን ነው። የውስጥ ቆንጆና በቂ ነው። እኔ ከምንም በላይ ማለት ነው ብዙ ሴቶች ጋር አወራለሁ። ሲያወሩኝ መጥተው ሱመያ እንደዚህ ጎርታ ያለች እንዲያርጋ ያለች ምናምን ነገር አዲስ ሲወጣ ያስፈልጋል። እኔ እንደዚህ ሆነላለሁ። እኔ እንዲጠሮ ሴት ነኝ። እኔ እንደዚህ ነኝ። እኔ እንደሷ እንደዚህ አልሆንም፣ እኔ ብር አልወድም ምናምን ብሎ ብዙ ሰዎች ያወሩኛል። ግን ከሁሉም ደግሞ ባለፈው አውርቼዋለሁ እንትን ቴመር ሪል ስቴት ላይ ሆነን ቤት እንገዛ አይተም ምናምን ለሷ ሰርፕራይዝ አረጋታለሁ ብዬ ቤታ ይችላት ተስማምተን ነበረ እና በቃ የዛን ቀን ትንሽ ጠቅሽዋለሁ። ግን ሀዊ ደስ ያለች እዚህ ነገር ምንድነው? ያለች እኔ አንተ እንድታገባኝ ከአንተ ምንም ነገር ሳርግም ምንም አታርግልኝ ያለችው ምንም አልፈልግም። ምንም እንድትገዛልኝ አይደለም። ብር ካንተ አልፈልግም። እኔ ካንተ ጋር ብቻ በቃ አንድ ቤት ውስጥ እኔ ጋር ብቻ አስረን ገብተን በቃ አንተ የምትፈልጋቸው ልጆችና አንተ የምትፈልገውን ስቃይ የሌለው ጭቅጭቅ የሌለው ኑሮ እንድትኖር ነው የምፈልገው። ለራሴ ማስቤ ሲሆን ላንተው እንደውም አለችኛው ይ ማለት ነው። እንደውም ላንተው አሪፍ ትዳር እና ቆንጆ አሪፍ ልጆች ወልደን እንደምንኖር ተስፋ እናደርጋለን። ከፈለክም ደግሞ ካላመንከኝም ሌሎቹን ሴቶች ያው፣ እናንተም ከዚህ ቤት አይታችሁታል። ሌላ ሴት አግብተህ ከዚህ ቤት እንደወንከው እንደተሰቃየከው አላሰቃይም። እንደዛች ብራንጣ የእንግዛልኝ የእንግዛልኝ አለ። ብንለያይ እንኳን እኔ ብደብር ብትጠላኝና ብትተወኝ እንኳን ራሱ ብፈታኝ ከአንተ ምንም አምስት ሳንቲም የታክሲ ብር እንኳን አልቀበለም ነው ያለችኝ። ስታወራኝ በቃ በሪከርድ በምናምን ተጀነጅነ የነበረ ማለት ነው። እና ስንለያይ እንኳን የታክሲ ብር እንኳን አልቀበለም አለች። መሄጃ በእግር እሄዳለሁ። ሂጆ ዳልከኝ ቦታ በን ላይ ጠልተቀኝ ብታባረኝ ራሱ። ያው በአፍ ሁሉም ያወራሉ፣ ምናምን ስላት፣ እኔ ሁሉም እንደዚህ ነው የሚሉት ከገቡ በኋላ ነው የሚለወጡት ስላት፣ ከፈለግክ ውልና ማስረጃ ምናምን የሚባል ቦታ ሄደን እንደዚህ የሚያፈራርም በህግ የሚያስጠይቅ ቦታ ሄደን ቃሌን ካጠፍኩኝ እኔ ብልቀጣ ምንም ነገር ቢፈረድብኝም ምንም ቢደረግብኝም እቀበላለሁ። እንሂድና እንፈራረም፣ በአስር ጣቴ እፈርምልሃለሁ አለችኝ። እንዲስትሬ በቃ እቺ ልጅ በቃ አላ አይደለ ለጥቅም ጥቅማ ጥቅም ምናምን ፈላልጋ እንደሌላ ሰው ሳይሆን ራሷም አላ አግብታ ወልዳ ምናምን ነገርንም ሀሳቧ በቃ ጥሩ ሴት ትሆናለች ብዬ አሰብኩኝና በሰዓት ሁሉም ተናድጄ ነበር። አረቧ ላገባ አልነበረ እንግዲህ። ያው የአረቧ ነገር አልቀረም ታይታለች። የአረቧ ነገር አይቀርም ታይታለች። እሺ ከዛስ ምን? ከዛስ ሁለታችን እንጣገባለን ማለት ነው፣ ማለት ነው። እሺ ታይታለች፣ አረቧ ማለት ነው። ብርም ከፍያለሁ፣ የተወሰነ የሚከፈለውን ብር ከፍያለሁ። ገባች አይደለ፣ የተወሰነ የሚከፈለውን ብር ስለከፈልኩኝ አ ከሷ ጋራ ያለኝን ቀጠሮ በቀጠሮ ሰዓት አላደለ ቀጠሮን ረዘም አድርኩት። እኔ ሱመያ አመጣለው ስትል ማለት ነው። ምናልባትም ከሱመያ ጋር ከታረቀና ከሱመያ ጋር ከስማማን ተመልሰን ከተግባባን ብዬ አስቤ ነበረ። ከሱመያ ጋር ከስማማን አላደለ የእሷን ነገር ምናልባት አልባት ካንስልም ላረገው ይችላለሁ ይችላል። አሳቤንም ልቀየር ልተውም ልቶም ብዬ አስቤ ነበረ። ከሱመያ ጋር ምንም፣ ያው ሱመያ እንደሸወደች ነው። ምንም አልተስማማንም አልተግባባንም። ስለዚህ ያለው ምንድነው፣ ጊዜውን ለሌላ ጊዜ ረዘም አደረኩትና መመለስበት እመለስበታለሁ ብያቸዋለሁ። ብርም አለ ያው የተከፈለው። ኧረ አግባ፣ ችግር የለው። አዎ፣ ችግር የለውም አግባ፣ በቃ ስለዚህ፣ አንቺም ያው ይሄንንም ነግሬሽ እኔ ችግር የለብኝም። እኔም ብቻ አግበኝ፣ ምናልባት ከኔ ውጪ ሶስት ሚስቶች እንኳን ቢኖር እንዳልሽኝ ያልሽ ሆና ትርሺ። ለምን ለተመልካቾች እንድናገር የሆነ ቀን ወተሽ ሳይሄድ በደለኝ፣ እንደዚህ አደረገኝ እንዳት። ያው ቅናት ይኖራል፣ በደል ሳይው ለቀና ይችላል። አው ወተሽ የሆነ ሰዓት ላይ እንደዚህ ሳይሄድ አደረገኝ እንዳት እንድታቂው፣ ተመልካችም እንዲሰማ እንዲያውቁልን። ስለዚህ በኋላ ያለው ነገር እንዳት ማለት ነው አንቺ ራስ ገባሽ አይደል አለ ችግር የለም። ስለዚህ ብለሻል ቃልሽ እንደማታጥፊ እርግጠኛ ነኝ። ሶስት እንኳን ቢኖር እኔ አራተኛም ቢሆን ችግር የለብኝም። አግባብ ብቻ ነሽ። አሁን ደግሞ እጁ ገብቻለሁ የራሱ አድርጎኛል ብለሽ አስበሽ ከሆነ አስበሽ ከሆነ እና ለወጥበታለሁ ብለሽ አስበሽ ከሆነ ተሳስተሻል። እና ያንን እንደማትሞክሪ ተስፋ አድርጋለሁ እና እስኪ እሷን ለማግባት ሀዊን ከሁሉም ሴቶች የመረጥኩትና የወሰንኩትም እንደነገርኳችሁ የሚገርም አስተሳሰብ ነው ያላት። ያሰበችው አስተሳሰብ በጣም ገረመኝ። ደስ ስላለኝም ስለተመቸኝም ለአገባት ወሰንኩኝ። እሷን ማለት ነው። በቃ ሱመያ፣ ምን ሊያሳዝች ነበር? መቼ ማታገባ አንተ ካገባ ወንድነህ ስትለኝ ነበር። እኔና ዊ ካሁን በኋላ በቃ ባልነው ይስተ ተጣምረን ልንኖር ነው። በቃ ወሰናናል ንጋባኔና እሷ ባና ሚስት ሆና ልጅ ልጆች እና ሆና ለመኖር አስባለ በቃ ወሰናለች፣ እሷ ማለት ነው ጨርሳለች። እና በተረፈው ወደ ቀሩት ፕሮሰስ ደግሞ ስንገባ የምናሳያችሁ ይሆናል። እስኪ አውይስ ምን ታችፋል? እስኪ ለቤተሰቦች ቤተሰቦችህ ሳይሆን አንተ ያለኝ ምክር በቃ እሱ ማያ ምናም የምትለው ነገር ተው በቃ ማለት የራስን ሕይወት ምራ በቃ እኔ እንጃ፣ እስከ መቼ ነው ሳይፈልክም ሆነው ሲጀመር አንተ ሴልስ ስትፈልግ አይገባትም። ገባህ አይደለ? ግን ደሞ ያንተ ዋጋ ሲገባት እሷ ለምንክ ትመጣለች። አሁን እየፈለግካት እንደሆነ እሷንም ፈልገህ ትመጣበት ጊዜ ይኖራል። ገባህ አይደለ? ግን አሁን ሱመያ ምናምን ማለት ተውና እስኪ እኔና አንተ እንጋባና በፍቅር እስኪ እንኑር፣ በቃ በፍቅር እንኑር። ከዛ ሱመያ ትምጣ ያው አትምጫ አላትም አራትም አምስትም እንደነገርኩ ብትመጣም ብትታረቁም በጣም ደስ ይለኛል እኔ ስለዚህ እኔ ራሴን እንዳትጎዳ ራሴን እንጠብቅ። ሴቶች በጣም አታላይ ናቸው፣ ብዙ አይቻቸዋለሁ፣ በጣም ብዙ አይቻቸዋለሁ። ካንተ ጋር የነበሩት ምን ነው አንዳቸውም አቋም የላቸውም። ከዚህ በኋላ ሱመያ ምንም እንዳትልብኝ ከነገራችሁ ላይ። ምክንያቱም ሱመያ የልጆች እናት ነች፣ ስለ እሷ መጥፎ ነገር መናገር አልፈልግም። እርግጥ ግን ደግሞ እሷ በጣም ቆርጣለች፣ እረል እና ያረጋች እናውራ ከተባለው ማለት ነው። ስለዚህ ከዚህ በኋላ ሱመያ ሲጀምር ሰማን እንዳጠራበኝ ነው

አላነሳም። በእሷ ተስፋ ቆርጫለሁ። ተስፋ ቆርጥክም፣ ትወዳታለህ። የልጆቼን እናት ነች። ስለዚህ የመጀመሪያ የሚሰማኝ ግን ምንጊዜም ብትመጣ እቀበላታለሁ ብዬሽ አስቤ ነበር። ግን አሁን ልጅ ስታስይዝኝ ነው። ልጆቼንም እንፈልጋለን ብትመጣ ተቀበላት። ችግር የለውም። እንደውም በፍቅር ነው የምንኖረው። እንደውም ማለት ነው። አንተ ማትጎዳም፣ እንደዛ ሲሆን አንደኛ ሱመያን ታገኛለህ፣ ሁለተኛ ደሞ ልጆችን ታገኛለህ፣ ሶስተኛ ደግሞ እኔ ጋር የምንኖረው ማለት ነው። መጀመሪያ የሚፈቅደው እስከ አራት ስለሆነ፣ ማለት ነው፣ ችግር የለውም። እኔንም ሱመያን አግብቶ መኖር ትችላለህ ማለት ነው። ግን ከዛ ውጭ ደግሞ አረባ ዋለች ብላ እንግዲህ፣ ከእሷ ጋር ነው ባትጋቡ ደስ ይለኛል። ግን ባይሳካ ደስ ይለኛል። ከተሳካ ደግሞ ይሁን እሺ። እኔ አንተ ጉዳት ስለማልፈልግ ችግር የለውም እቀበላለሁ። ለአንተ ብዬ ማንኛውም ነገር ለመቀበል ዝግጁ ነኝ። እሺ፣ እና ያው ትምጣ፣ ሱመያ ትምጣ፣ ደስ ይለኛል። ያው እንግዲህ ከዚህ ውጪ ነው ምንም ምለው ነገር የለኝም። ነው እራስን ጠብቅ፣ አብሽሽ ለምክርሽም አመሰግናለሁ እና በተረፈው እንግዲህ እስኪ ያው እሷንም ላላወቃችሁ አስታውቂያችኋለሁ። ሀዊ ትባላለች። ሙሉ ስምሽን ነግሬህ ነበር። ሀዊ ማን ነበር? ሀዊ አብዱ ወይ ደግሞ አብዶ። ሀዊ አብዶ ትባላለች። በቃ የተገናኘነው እዚህ አዳማ ነው አሁን እንትን ከማለታችን ከመወሰናችን በፊት ያው ረጅም ሰዓት ረጅም ጊዜ ሱመያ እንደዚህ ስታደርገኝ ስታንከራተን ስታንከራተኝ ስታይ ነበር እና ለኔ አዝናለኝ እያለቀሰች ሁላ ነበር። በፊት በቃ የምታወራኝ እንደምታይዋት ልጅ ናት። ፍቅር እኮ ነው ወይስ እልህ ነው? ፍቅር ነው የሚያሸንፈው እና እሱንም ስትከታተል ስታይ ነበረ በውስጥ ብዙ ነገር ስትል ነበረ። በነገራችን ላይ እንደዛ የሚሉኝ እሷ ብቻ አይደለችም ብዙ ሴቶች ይሉኛል። ግን እሷ ደግሞ እንደነገርኳቸው ለጌታ ያለው እንፈራረን በቃ ከአንተ ራሱን እንደ አልፈልግ እኔ ከአንተ ንጹህ ፍቅር ብቻ ነው ፈልገው ምንም እንድታረግልኝም አልፈልግም። በቃ በውስጥ ለምን እንደዚህ አውርቼ እንትን ብዬ እንትን ከምል ብዬ መጀመሪያ እኔም ሰርፕራይዝ ላረጋት አስብኩኝ። በቤት ሰርፕራይዝ አረኳት ማለት ነው ግን ለሱ በጣም አመሰግናለሁ፣ በጣም ከልቤ ማለት ነው፣ ስላሰብክልኝ፣ ስላደረግክልኝ በጣም አመሰግና። በርግጥ እኔ እሱን ፈልጌ እንዳልመጣሁ ታውቃለህ መጀመሪያው። ግን ደግሞ ስጦታ ደግሞ በጣም ትልቅ ማለት ስጦታ ትንሽም ትልቅም የለውም ስጦታ ሰጠኸኝ፣ ተቀበልኩ። እንደውም ሱመያ ምን ነበረችው አንተ ትፈልገን ስትመጣ ስጦታ አትቀበልም ነበረ ምናምን ብላ ነበረ። ግን ስጦታ ደግሞ አይናቅም፣ እምቢም አይባልም። ገባህልና ለዛ የተቀበልኩ እሷ ደግሞ

ያለውን ነገር መርጣለን ተስማምተን፣ እሷ የምታግዘኝን ያለው የተሰነ ፐርሰንት አግዛለሁ ብላኝ አግዛኝ ጨራርሰናል። ግን ሰሞኑን ደግሞ ያው ክፍያ አልከፈልኩም ትንሽ በሆነ ጉዳይ ቢዚ ሆኜ ተመልሼ ደግሞ ስከፍል፣ ወይ ያለውን ነገር ላሳያችሁም እችላለሁ የቀረውን የሀያ ፐርሰንቱን ከፍለን ሌላውን ቀስ እያለን ተገንብቶ እስኪያልቅ እንትን ይላል ማለት ነው። ኧረ ችግር የለውም ያልቃል። እስከዛ ደግሞ እዚሁ ባለ ነው፣ በኪራይ ውስጥ እንኖራለን። አንድ ክላስ ለምን አይሆንም? እንኖራለን። ዋና ፍቅር ነው ብያ አለው። መጀመሪያ አንድ ክላስ ብትል እኛ በቂ ነች ነበር። እንዲህ ነበር ስባል የነበረው። መጀመሪያ ሸራ ላይ እንድሆን እንተኛለው እኔ ሸራ ማለት ነው፣ እንደዚህ ባዶ ወይ ተተኛለሁ። ችግር ይበኝ እና ለማንኛውም አመስግናለሁ፣ አንቺንም ለእኔ ማስበሽ፣ ለእኔም ተጨንቀሽ ወስነሽ ራስሽን ሰተሽኝ ለእኔ ስምንቱን ልጆች ለመውለድ አንጀትሽን ወይ ሆድሽን ስላዘጋጀሽልኝ ልትፈለፊልኝ ከልብ አመሰግናለሁ። እንግዲህ አላ እንሻላ ሰላም ይሁን። አረ ይሆናል። ትጠራጠራለህ እንዴ? አልጠራጠርም። ያው እንዳፍሽ አድርጎልን አላ፣ ልጆቹን የሚሰጥ ነሱ ነው። እንዳፍሽ ሳይሆን በቃ ይሆናል ሲጀመርም ይህ ውሰን ወደ ይሆናል ወደ ቤተሰቦቻችን ይህን ይመስላል። ከሀው ጋር ጁሳችን መጣ አንዳንድ ነገር አዘናል። ከስፍንጆች ጠጥተን ምናምን ነገር ደግሞ ምሳችን በላልተን አዲስ አየር ወስደን ወደ አዲስ ህይወት እና ቤት እንትን እላለን። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ እናመሰግናለን። ሰላም አለይኩም። ለበረካቱ አዲሷን ባለቤት እችን ትመስላለች እንግዲህ